ውዲ ቤተሰቦች ይሄ እንግዲህ ለጸጉር በጣም ወሳኝ ነገር ነው። እሱን እንግዲህ ላስረዳችሁ እወዳለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ በረካቱ ሰላም፣ ጤና ይስጥልን፣ የሐሴት ሚዲያ ቤተሰቦች ሰላማችሁ ብዛ፣ ሀገራችን ሰላም ያርግልን። እንግዲህ ይህን ነገር በየማንኛውም ሱፐርማርኬት የምናገኘው ነው። ኦሊቨራ ይላል፣ ሀርበል ሊን ይላል፣ እንደምታዩት ነው። በይታ ራሱ መግዛት ትችላላችሁ ማንኛውም ሱፐር ማርኬት ማንኛውም ትንንሽ ሱቆች እንኳን አይደሉም ብቻ ሱፐር ማርኬት ላይ በደንብ ታገኙታላችሁ። እና ለፀጉራችን አሁን ብዙ ጊዜ የፀጉር ክሬሞችን እንጠቀማለን። ፀጉራችን አያድግም ምናምን እንላል። እኔ በተደጋጋሚ ያው የፀጉር ቅባቶችን ብጠቀም ምንም አይነት ፀጉሬ ለውጥ አልነበረውም ለውጥ አልነበረውም። ግን የሚገርማችሁ ይሄ ለሁለተኛ ጊዜ እየጨረስኩት ነው። አንድ ጨርሻለሁ። ይሄንም ያክል ይሄ ሁለተኛ ነው። ይሄ ማለት ነው አልቀዋል። ይህም አለ። ይሄ አዲስ ነው። እና በጣም የወደድኩት በተለይ ጸጉሬን የሆነ ውበት፣ አንዳንዴ ጸጉራችን እኛ ረጅም እንዲሆ ምናምን ልንፈልግ እንችላለን። ጸጉር የሚፈለገው ውበት እንዲኖረው ነው። በተለይ ና ለጸጉራችን ውበት አለው። ብዙ ጊዜ ነው የምጠቀመው ከታጠብኩኝ በኋላ እያበጠርኩኝ ከላይ ላይ ያኔ ከቆዳዬ ሳይነካ እጠቀመዋለሁ። ከዛ ደግሞ በደንብ አርጌ ጉንጉን ወይም ጥቅልል አድርገውና እንትንላለሁ። በቀጣይ ቀኖት ፈትቼ በድጋሚ አበጥሬ እንዳለ በቃ የትም አይሄድም፣ ስለጠቀላችሁት ወይ ቁጥጥር ሊሆን ይችላል። ልትጎነጉኑ ትችላላችሁ። ያው ጸጉር መስራት የምትችሉ ስሩት፣ ካልቻላችሁ ደግሞ ጠቅለሉት ማለት ነው። በጣም ቆንጆ ለውጥ አለው። ቆዳችንን መቀባት የለብንም። ቆዳችንን ስንቀባው ብዙ ጊዜ እንትናችን ይደፈናል፣ የጸጉሮች እድገት ይቀንሳል ይባላል። እና እኔ በጣም ጸጉሬ ከርዳዳ ነው የሆነች ልጅ ናት ናት ጸይም ልጅ ናት ዩቱብ ላይ ስታስተዋውቅ አይቼ ያኛውን ቫይዝሊን ነው፣ ሰማያዊውን ማለት ነው። እና ይሄ በጣም ቅልጥ የሚል ባህሪ ያለው ይቀልጣል። ገብቷችኋል። በተለይ ሙቀት ቦታ ላይ ከሆነ ሶፍት ነው እንደዚህ የሚሆነው እና በጣም ወዝ አለው። ከምላችሁ በላይ እንደምታዩት ነው። በጣም ነው የምትወዱት። ለእጃችሁም ለእግራችሁም መጠቀም ትችላላችሁ። ልስልስ ነው የሚያደርገው፣ ሰውነትን ልስልስ ነው የሚያደርገው እና ጸጉራችንን እንጠቀመው ላለሁኝ ምንም አይነት ጉዳት የለውም። ምንም ምንም አይነት ሳይድ ኢፌክት የለውም። እና ተጠቀሙት። ያው የጠቀመኝን ነገር ላሳያውቃችሁ ለይቶ ምናምን አይደለም ስሬስ ሀቂቃ ነው የምነግራችሁና ኢትዮጵያ ሁላ እንደውም ለልጄ የልከዋለሁኝ። ያው አጠቃቀሙን ስላልቻሉበት ይሆናል እንጂ ለልጄ የልክ ያለሁ ማለት ነው። እና አሁንም ወደፊት የምጠቀመዋለሁ ብያለሁኝ። በጣም ወድጀዋለሁ። በቃ ጸጉሬን ሳበጥረው ራሱ እያስቸገረኝ አይደለም። ጸጉሬ በጣም ብዙ ነው። አጭር ነው ጸጉሬ በጣም ብዙ ነው። እና አሁን ላይ ግን በጣም አሪፍ ሆኖልኛል። ውበቱ እንዴት እንደምነግራችሁ በቃ በጣም የሚያምር ውበት ያለው ሆኖልኛል። ጸጉር በጣም ሲረዝም እኮ ውበት አይሰጥም። ግን ምን አለ መሰላችሁ ጸጉር ውብ እንትን ረጅም ጸጉር ሆኖ ዝም ብሎ የሆነ ልክ ቁርጥርጥ ያለ የሆነ በቃ የማያምር አመዳም የሆነ ጸጉር አለ እና አጭሩ ነው ደግሞ በጣም ውበት ያለው በቃ የሚያምራልና ውበታም ጸጉር በተለይ ወደ እንትን ክፍል ላርገን ስናስይዘው የሚያምር እንዲሆንልና የምታዩት እንግዲህ ወርቃማው ነው። ይሄን ነው የምትገዙት። ይህን ግዙ በጣም ነው የምትወዱት። እንግዲህ የጠቀመኝን ነገር ላካፍላችሁ ብዬ ነው። በሌላ ቪዲዮ እንገናኛለን። ሀሴት ሚዲያን ላይክና ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁኝ። እውነት ችላ እንዳትሉት። በቀላል የሚገርማችሁ ነገር ትልልቅ ሱፐርማርኬት ላይ ነው። አንዳንዴ እኔ የወሮች መጨረሻ ላይ አስቤዛ ለማሟላት ስንሄድ አገኘዋለሁ። አንዳንድ ቦታ ግን አላገኘውም፣ እና ሳገኘው ሁለት ሶስቱን ነው የምገዛው። አሁን እንግዲህ እስካሁን የምጠቀመው ሰውነቴን ነበረ፣ እግሬን፣ እጄን ሊሆን ይችል ነበረ። አሁን ግን ይህን ጥቅም ከልጅቷ ከሰማ ወዲህ ያው ጸጉሬን ነው። ይሄ ሁለተኛ እየጨረስኩ ነው፣ አልኳችሁ አልቋል። ከዛ ወደዚህ ነው የምሸጋገረው ማለት ነው። እና ተጠቀሙ። በጣም ቆንጆ ነው። በጣም ርካሽ እውነት ለመናገር 12 ብር 11 ብር በሬያል ማለት ነው። በሳውዲ ስትሆኑ በሬያል በጣም ርካሽ። በቃ በጣም በጣም ቅባት ከዛ በላይ 30 እና 20 ብር ነው የሚገዛው። እስከ 40 ብር 50 ብር እያስመጣም ብሉ ማጅክ እንትና እየተባለ ብዙ ነገሮችን አድርገናል እና በጣም ነው የምትወዱት። እንቅልፌ እየመጣኝ ያስፋሸገኝ ስለሆነ ይቅርታ። እንግዲህ ላለው ላይክ ማድረጋችሁን አትርሱ። ወዳችኋለሁ እውነት። አሁን ፀጉሬን እራሱ ታዲያ አብሰው እንዴት አባቱ እንደሚለሰልስ ልነግራችሁ አልችልም ማለት ነው። ቅርጹን ያሳምርላችኋል፣ ከለሩን ያሳምርላችኋል፣ እድገትም ይሰጠዋል። ተጠቃሞት። በጣም ነው የምወዳችሁም። አመሰግናለሁኝ። ሀገራችን ሰላም ያርገለን፣ ሕዝቦቿን ይጠብቅ። ባይ ባይ።